ታላቸው አታስቡ ሁላቸውንም፣ አንዳንዴ እያደረኩኝ ናግባ ነግቢ ናውጣ እያልኩ ሁላቸውን ሰብስብ ያመጣላቸዋል። እሺ ከአንድ ሺህ እንለፍ። ዛሬ ያው እንግዲህ አብዛኞቻችሁ ብዙ ነገር እየጠየቃችሁም ስለነበረ ሁላችሁም ባላችሁበት አንዴ መልስ ሰጣቸዋለሁ፣ ከዛ እወጣለሁ። አሁን አምስት ሰዓት ከሆኑስ ስድስት ሰዓት ላይ እወጣለሁኝ። መጠየቅ የምፈልጉትን ጥያቄዎች ምናምን ጠይቁናላችሁ ዛሬ ላይ በገባሁት በቃ በውስጥ መስመር ብዙ ሰው አዛጊ ያደረገኝ ስለሆነ ያው ለሁሉም ነገር መልስ መስጠት ስላለብኝ ነው፣ እና ለሁላችሁም መልስ ሰጣችኋለሁኝ ማለት ነው። ስለዚህ በውስጥ የምታወሩኝ ሰዎች ሁላችሁም እንድትገቡ እፈልጋለሁኝ። ከቻላችሁ ደግሞ ሼር ሼር አድርጉት ታብታብ አድርጉት እና ሁሉም ባለበት ዛሬ እንወያያለን ማለት ነው። እንግዲህ ብዙም የምታወያዩኝ ይረሳል ብዬ አስባለሁኝ። ከሞቤ ጋር ምን ተፈጥሮ ነው? አረ ምንም አልተፈጠረም ጋይስ፣ እንዲ መፍጠሪያ ማለዋለሁ እኛ ላይ ምንም የተፈጠረ ነገር የለም። እሱንም አወራቸዋለሁ። ስለዚህ ከአንድ ሺህ ሰው በላይ እንግባና ከአንድ ሺህ ሰው በላይ እንግባና እናወራበታለን። ሌላው ደግሞ ስለ ጉዟችንም እናወራለን። እንግዲህ ስንቀንቀረን ዛሬ ስንት ነው ቀን? ዛሬ ያው ከስድስት ሰዓት በኋላ ሀያ አንድ ይላል። ስለዚህ በስንት ሽንከን ዘጠኝ ቀን ይቀረናል ማለት ነው። ጉዞ ነች ዘጠኝ ቀን። እንግዲህ ሁላችሁም ትመጣላችሁ እያስባለሁ እዚህ ላይ ላይ የምትገኙ ሁላችሁ ጉዞ ወደ ዱባይ እንገናኛለን። አስር ቀን ሳይሆን ዘጠኝ ቀን ቀርነው እንጂ አሁን ያው ወደ አምስት ሰዓት ወደ ስድስት ሰዓት ሲሞላ ቀን ሀያ አንድ ይላል። በሰላሳ ነው እኛ ደሞ የምንመጣው፣ ስለዚህ ደረሰ ማለት ነው። ታብታም ማድረግ እንዳታቁሙ። ሌላው ደግሞ እኔ ለሚፈልጉኝ ሰዎች በሙሉ ሼር አድርጉላቸው፣ ለሁላቸውም ማለት ነው። ሁላቸው አመጣላችሁ ዛሬ ሁላቸውንም ማለት ነው። ኮሜንት ላይ የምጽፏቸው ሰዎች እንዳለ እዚህ ቤት አጠራቅሚያቸው አሉ። አንደኛው ክፍል ሀይሜ ያለች፣ አንደኛው ክፍል ነ ሙቢ ያሉ፣ አንደኛው ክፍል ፍቅር፣ አንደኛው ክፍል ሩታ ሳሮን ላይ ደግሞ ይገኛሉ ማለት ነው። ስለዚህ ብዙ ጥያቄዎች ስላላችሁ ዛሬ እንወያያለን። ሰው ረሰው ኮኮሜንት ጥፋ ሰዎች እስኪገቡ ድረስ ማለት ነው። አንድ ሰው ላስተዋወቃቸው በጣም ጎበዝ እና ጀግና የሆነ ልጅ ማለት ነው። አንድ ሰው አስተዋወቃቸው ላይብ ላይ ወታገባለች። በጣም ጉበት ልጅ እና ሁላችን እናገዘዋለን እናበረታተዋለን። እሺ ጋይስ ጋይስ፣ መቶ አምሳ ሳይቀርና አንድ ሺህ ሰው እንሙላና እናወራለን። ታይም ብቻ አምጣ።

አስገባኝ ወንድም። ዛሬ መግባት የምትፈልጉ በሙሉ ገስት ትልኩልኝና ና ትገባላችሁ ሁላችሁ። ማውራት የምንፈልገው ጊዜ እንግዲህ እንደበቃ ጊዜ ከበቃ ሁላችሁን እናወራለን ማለት ነው። እንግዲህ ዛሬ እናንተን ለማውራት ነው የመጣሁት፣ ግን አጫጭር ጥያቄዎች አጫጭር መልስ እየሰጠነ እንድናልፍ